ቤተሰብ እንዴት ናችሁ? ተመልሼ መጥቻለሁ ማለት ነው። እና እንግዲህ ይህንን ቪዲዮ አይታችኋል ሁላችሁም ብዬ አስባለሁ። ለላያችሁ ደግሞ ላሰረዳችሁ፣ አብርሽ እና ትናንትና ሲጀመር፣ ትናንትና ቪዲዮ ሰርቼላችኋለሁ ለእናንተ ለሁላችሁም ማለት ነው። አብርሽ እንዳለ ሁሉም ብታጀራ ገብተዋል መስቀል ሊያከብሩ ብያችሁ ነግሬያችኋለሁ። አንዳንዶቻችሁ አምናችኋለሁ፣ አንዳንዶቻችሁ ደግሞ አላመናችሁም። ነገር ግን እንድታቆሉ የምፈልገው ማለት ነው ምክንያቱም እኔ ውሸታም መባል አልፈልግም። ውሸታም አይደለውም ሲቀጥል ማለት ነው። ምክንያቱም ትናንትና ተናገር ያለው ዛሬ እንግዲህ እሱ ግን ልክ እንደታመመ ሰው ልክ ራሱ እንደታመመ ሰው ራሱን በሻሽ አስሮ ምናምን መጥተዋል ማለት ነው። እዚህ ጋ የምታዩት አብርሽ ነው። እዚህ ጋ ከዚህ በኩል ጫታ ምኑ ያለው፣ በዚህ በኩል ደግሞ አብርሽ ነው ያለው ማለት ነው። ስለዚህ ቡታጀራ፣ እነሱ ደመራ እያበሩ እየተዝናኑ ቁርጥ እየበሉ ክትፎ እየበሉ ወዲ ወዲ እያሉ እየተዝናኑ፣ ነገር ግን ለኦዲንስ ግን ለእኛ ለማስተላለፍ የፈለጉት ደግሞ አብርሽ ልክ እንደታመመ በሮታ ምክንያት እንደታመመ ምናምን ለማስረዳት በጣም ሞክረዋል ማለት ነው። ገባቸው አይደለ? እኔ ምክንያቱም በጣም እንጂ ለምን ውሸት እንደሚዋሹ ምክንያቱም ውሸት ይዋሹ ይስሩ፣ ምንም ግን ኢቭን እንኳን እነዚህ ማለት ውሸት እናንተ እኮ ማለት ነው፣ አንድ ሰው የእውነት የሀበሻ ማንነት ያለ ሰው ወይም ደግሞ የሀበሻ ባህል የሚያቅ ሰው ወይም ደግሞ በቃ ከኢትዮጵያዊ የተወለደ ሰው ማለት ነው። ምንም በቃ አባቱ ሌላ ትሁን ምንም፣ ግን ብቻ የኢትዮጵያ ደም ያለ ሰው ማለት ነው። በውሸት በጣም ይሻማቀቃል። ገባቸው አይደል? አንድ ኢትዮጵያዊ የሆነ ነገር ሲያደርግ የሆነ ነገር ሲገኝበት ውሸቱ የሆነ ነገር ሲጋለጥበት በጣም ያፍራል። ተመልሶ እንኳን ሚዲያ ላይ አይወጣም። ተመልሶ የሆነ በጣም ይፈራል ማለት ነው። ግን እነዚህ ማለት ነው ሰው በጮህ እንኳን ታጥቦ እንደዚህ አይነት ደረቅ ሰው በህይወቴ አይቻላቅም ልንገራችሁ ማለት ነው። ትላንትና ማስረጃ አምጥቼላችሁ ቡታጀራ ገብተዋል ብያችሁ ያውቃሉ። ግን ዛሬ ደግሞ ትላንትና የሰሩትን ቪዲዮ አይታችኋል። ቡታጀራ አልጋ ክፍል ገብተው ማለት ነው ዛሬ ደግሞ አብርሽ ልቅ ቤት እንዳለ አዲስ አበባ እንዳለ ነው፣ ቪዲዮን አይታችሁ ከሆነ ማለት ነው፣ እንደታመመ ሰው እነሱ እኛ ላይ እየሸቀሉ ነው። ግን እንድታውቁ ሰው ይሸቅሉ፣ ግን አወቁና፣ ከእህቶቻችሁ ጋር አትጣሉ። የስደት እህቶቻችንን ጋር ለማባላት ነው የእነሱ ስራ ማለት ነው። እነሱ ገንዘብ ያገኛሉ በዛም። ግን እናንተ እናት አባቶቻችሁን ልትለውጡ መጥታችሁ፣ ራሳችሁን ልትለውጡ መጥታችሁ፣ ስደት ላይ ያላችሁትን እህቶቼን እንደሚያባላ ነው እኔ የማውቀው ማለት ነው። የአብርሽ ደጋፊ ኤቭሪ ማለት ሁሉም ሆኑ ማንም ሆኑ ይሄ የሩታ ደጋፊ ምናምን ምናምን፣ እርስ በራሳችሁ የምትጣሉ ሰዎች ለአብርሽ ብላችሁ ለሩታ ብላችሁ ለፍቅር ብላችሁ ለምን ብላችሁ ለምን ለሁሉም ዩቱበሮች የምትጣሉ ሰዎች ማለት ነው። እናንተ እኮ ስደት ላይ ያላችሁ የስደት እህታሞች ናችሁ። በጣም መታረቅ መዋደድ ባይሆን እንኳን የእውነት ሚዲያ ላይ ታውቃችኋል፣ በውስጥ ተደዋውላችሁ እንትን ማለት እርስ በራስ ጠላት ሆናችሁ በእነሱ ምክንያት። እነሱ ግን እንደፈለጉ እየተዝናኑ እንደፈለጉ እየበሉ እናንተን እየተጣሉ የእውነት ለእናንተ ቢያስቡ ኖሮ ልንገራችሁ፣ አንድ ቀን እንኳ እናንተን አያስደስቱም። የእውነት እናንተን ቢያስቡ ኖሮ የስደት እህቶች ሁለት ህታሞች እኮ ናቸው፣ አንድ ሀገር እኮ ናቸው። በሰው ሀገር ነው እያሉት፣ ብሩኬ ነው እግዚአብሔር ይስጠውና የኔ ጌታ ማለት ነው። እሱ ነው እኮ አትጣሉ እናንተ ስደት ላይሆናችሁ ለአገራችሁ ያብቃችሁ ብሎ እንኳን የሚያወራው ማለት ነው። ግን እነዚህ ምድረ ሆዳሞች፣ ምድረ ከርሳሞች ማለት ነው አንድ ቀን እንኳን ለእናንተ እናንተ አትጣሉ የመዳም ቀሞች ለእኛ ብላችሁ አትጣሉ እንኳን አይሉ። ምክንያቱም እኛ ስንባለ እኛ ስንጣለ እነሱ ደስታቸው ነው፣ ገንዘብ ያገኛሉ። ምክንያቱም የአንዱ ደጋፊ የአንዱ ደጋፊ እየተባባሉ ገንዘብ ይልካሉ ይደግፋሉ፣ ምናምን ማለት ነው። ለእነሱ አውቃለሁ ሁሉም ነገር ይገባቸዋል። ጥቅም ስላለ ነው እናንተ የሚያጣላችሁ። እናንተ ግን መሀይቦች ናቸው አይገባችሁ፣ መቼም ማለት ነው የማይብ መሀይብ ታቃላችሁ። ስማችሁን መጻፍ የማችሉ መሀይቦች፣ ምን አለ ዩቱብ ላይ ሰርች አርጋችሁ ሀሆ ብትማሩ እንዴት እንደሚጻፍ ብትማሩ ምን አለ። እዚህ ጋር የሱ ደጋፊ ነኝ የሱ ደጋፊ ነኝ ብላችሁ እርስ በራስ የምትጣሉ ማለት ነው። ዛሬ ቢያንስ እንኳን ተውን፣ ሌላ ነገር ተውት። ባለፈው ማስረጃ እንደዚህ አመጣው፣ ቶቶት ሆቴል እንደዚህ አንድ ላይ እያከበሩ ነገር ግን እነሱ እንደተጣሉ ሰው ሆኖ አመጣውላችሁ። የዛ ማስተባበሪያ ጫታሙ መጣና የሆነ ነገር አወራና ወጣ ማለት ነው። እሺ ትላንትና አመጣው ማስረጃ፣ አላምናችሁም። ዛሬ ታምሜያለሁ፣ በጣም እንደታመመ ሰው በጣም እኛ እንድናዝን እሱ ሶፋ ላይ ተኝቶ ህርምን ላይ እያጎረሰችው በሩታ ምክንያት እንደተጎዳ ሰው መጣ። ግን እሱ የተቀረጸ የቆየ ቪዲዮ እንደሚፖስትም አስቀድሜ ነግራችኋለሁ። ገባቸው አይደለን እነሱ የቆየ ቪዲዮ እየፖስቱ እናንተን ግን ያጣላሉ ይኸው ማስረጃ ዩት እነሱ ቁጭ ብሎ አገራቸው ላይ እናንተ ትጣላለች ይህ ላይ ላይ ቁጭ ብላ እየታጣላችሁ ነው እርስ በራሳችሁ ማሀጅቦች ማለት ነው እናንተ የማትረቡ እነሱ ግን ይሄው ቁጭ ብሎ ልክ እንደ አገር በቀ እንደ አገር ቁጭ ብሎ እንደ ሰው አመት ባላቸውን እያከበሩ ነው። በልቶ ጠጥሶ ዳቧቸውን ቡናቸውን በባህላዊ ሆ እየጠጡ ነው። ዳመራቸውን ቁጭ ብሎ እያበሩ ነው። እየጨሁ ነው። እየጨፈሩ ነው። እናንተ ግን ለእነሱ ብላችሁ ተባሉ። እናንተ ሆዳሞች ማለት ነው። አፈር ብሉ። እናንተ እኔ የመዳን እንዳለ አይደለም እነዚህ የእንትና ደጋፍነ፣ የአብሪሽ ደጋፍነኝ፣ የሩታ ደጋፍነኝ ብላችሁ የምትባሉት ማለት ነው። ገባቸው አደለ አብሶ ደጋፊ ደጋፍነኝ የምትሉ ማሀይቦች አትነቁም። አንድ ቀን እንኳን አትነቁም። የሩት ተደጋፊዎች እንዳለ ካያችሁት አውሩ። እንዳለ ስራ እንደሆነ እያቃሉ፣ የውሸት እንደሆነ እያቃሉ፣ አብሮ እንዳለ እያቃሉ። እነዛ ግን መሀይብ ጭራሽ አንድ እንኳን የለም። የነቁ ትንንሽ አሉ፣ የድሮ ደጋፊዎች ናቸው የነቁት። የአሁኖችም እንዳለ ከብት ከብት እንኳን ያቃል፣ በጉ እንኳን እና ደግሞ ፍየል እንኳን እያቃል። ያላደገች እንትን ላይ አትወጣም አሽትቶ ነው ሽንቷን አሽትቶ ነው ላዋላ የሚወጣው። ያውቃሉ እነሱ እንኳን በግ እንኳን ከእናንተ ይሻላል። ልንገራችሁ እናንተ በበግ ስም እንኳን አትጠሩም። በጎች ይሻላሉ ከእናንተ ማለት ነው እንድታቆሎ የሚፈልገው እናንተ በግ አይደላችሁም። በጎች በደንብ ያውቃሉ። ገባችሁ? እናንተ ግን በግም አደላችሁ ምንም አደላችሁ። ጭንቅላታችሁ ባዶ ባዶ። አንድ ወረቀት እንኳን ስማችሁ መጻፋችሁ ስማችሁ። እኔ ትዝታ ነኛ ትዝታ ከና አባቷ ከና አያቷ ተጽፋል። እናንተ ግን ስማችሁን እንኳን አጽፉ ስማችሁን ማለት ነው። መሀይቦች ተማሩ፣ እስቲ ሰርች አድርጋችሁ ተማሩ። የንትና ደጋፊ ነኝ ብላችሁ እየየ ከምትሉ ማለት ነው 2018ን እስቲ ራሳችሁን ለውጡ፣ ሞካችሁን ለውጡ። ስማችሁን መጻፍ ልመዱ፣ ሶቤት ገብታችሁ ኮሜንት መጻፍን ልመዱ። እንዴት ነው አማርኛ የምማረው? በሉ ተማሩ አማርኛ አጠገባችሁ መጽሐፍ ካለ አንብቡ፣ እንድትለምዱ ማለት ነው። አሁን እንዴት እንደሚነበብ አንብቡ። ከዛ አገጣጥማችሁ ስማችን መጽሐፍ ልመዱ፣ ኮሜንት መጽሐፍ ልመዱ። መሀይቦች ገባችሁ? የእንትና ደጋፊ ነኝ እንትና እኮ እንደዚህ የሆነ ታሟል፣ ሩታ እኮ እንደዚህ አደረገች ከምትሉ ማለት ነው። ገባችሁ? እነሱ እየሸቀሉ ነው። እኔ በጣም ስለተናደርኩ የማትነቁ ስለተኛችሁ ማለት ነው። እንደተኛችሁ ትቀራላችሁ። ገባችሁ? እኔ በጣም እኔ እንጃ የሆነ አይንደረቅ ናቸው እነሱ ሲጀምር ማለት ነው። አይንደረቅ በጨው ታጥበው የመጡት እግዚአብሔር ይስጣቸው። ኦሪያል ፋሚሊዎች ማለት ነው የሆነ ነገር ቶሎ ነው የሚፖስቱት። እነዛማ ስቶሪ ሊያረጉ ምን ሊያረጉ፣ ልክ እንደተዝናኑ እንደሆነ አያረጉ። ሁሌ ዓመት በዓል ሰዓት፣ ልክ እንዳዘነ ሰው፣ ልክ እንዳዘነ ሰው የኦሪያል ፋሚሊዎች ማለት ድራማ ራሱ ቢሰሩ ቲክቶክ ላዩ ላይ ቁጭ ብሎ ጌም ይጫወታሉ። ልንገራችሁ፣ ጽጌነት ዳኒ በዩቱብ ይጣላሉ፣ በቲክቶክ ግን እየተሳሳቁ እንትን ይላል። በራሳቸው ስለሚተማመኑ ማለት ነው። እነዚህ ፋራ ናቸው ፋራ ምክንያቱም ፋራ ስለሆኑ፣ እኛ እናውቃለን። ግን ሪል እንደሆነ እንድናውቅ ብሎ እንትን ይላሉ ማለት ነው። ይሰራለው ቪዲዮ ገባችሁ አይደለም? አቡሳ የዛሬ ቪዲዮ እኔ ግራ አይገባኝ ማለት ነው። የዛሬ ቪዲዮ እንደውም ምን አይነት በጮ የታጠበ አይን ነው ያላቸው? ምን አይነት ደረቅ ናቸው ነው ያልኳቸው። ምን አይነት ደረቅ ናቸው። በዚህ ልክ ኧረ፣ ጉራጌ የዚህ ልክ ደረቅ አይደለም። የጉራጌን ጦስ ውሰዱ። ጉራጌማ አደላችሁም እናንተ። ጉራጌ በራሱ ሰርቶ የሚተማመን ነው እንጂ እንደዚህ በአይኑን በጮ የታጠበ አይደለም።